አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 11 በዚች ቀን አምላክን ለወለደች ለመቤታችን ለቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስታና የዕረፍቷ መታሰቢያ ነው። ይችም ቅድስት ከኢየሩሳሌም ሀገር ከሌቪ ነገር ከካህኑ አሮን ትውልድ የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ናት። ለማጣትም ሶስት ልጆች ያሉት ለታላቂቱ ስሟ ማርያም ናት ሁለተኛውም ስሟ ሶፊያ ሶስተኛቱም ስሟ ሀና ናት ታላቂቱ ማርያምም ለባል ተድራ አዋላጅ የሆነች ሶሎሜን ወለደቻት እርሷም መድኃኒታችንን ከወለደች ጊዜ ጀምሮ ከስደቷ ወራት ከአረግ ዮሴፍ ጋር እመቤታችን ድንግል ማርያምን ያገለገለቻት ናት ሶፊያም ለባል ተድራ ለመጥምቁ ዮሐንስ እናቱ የሆነች ቅድስት ኤልሳቤጥን ወለደቻት ይችንም ቅድስት አናን ከይሁዳ ነገድ ለሆነ ጻድቅ ሰው ኢያቄም ለሚባል አጋቧትና መቤታችንን ቅድስት ድንግል ማርያምን ወለደቻት። ምንሊህም ሶሎሜና ኤልሳቤጥ ለቅድስት ሐናና የእህትማማቾች ልጆች ናቸው። የዚችንም የቅድስት ሐናን በስውር የምትሰራውን ገድሏን እና ትሩፋቷን እንዳናስታውሰው አናውቀውም። ግን ከሴቶች ሁሉ እንደምትበልጥና እንደምትከበር እናውቃለን፣ እንረዳለን። እርሷ አምላክን በስጋ ለወለደች ወላጇ ትሆን ዘንድ የተገባት ሆናለችና ከሴቶች ሁሉ የሚበልጥና የሚበዛት ትሩፋትና ተጋድሎ ባይኖራት የታላቅ ጸጋ ባልተገባት ነበር። ችም ጻድቅታና መካን በመሆኗ ልጅ ይሰጣት ዘንድ ወደ እግዚአብሔር ዘወትር በጸሎት ትማልድ ነበር። እግዚአብሔርም በእርሷ ዓለም ሁሉ እንደህነት የተደረገባትን ይችን የተባረከች የከበረች ልጅ የተሰጣት፣ እርሷም አምላክን የሌለች እመቤታችን ድንግል ማርያም ናት። ስለዚህም የታላቅ ጸጋ ስለተሰጣት የበዓሏን መታሰቢያ በደስታ ልናከብር ይገባል። ለእግዚአብሔር ምስጋና ይሁን። በጸሎተ የሚገኝ በረከቷም ከኛ ጋር ይኖር ለዘለዓለም አሜን። በዚችም ቀን ሁለተኛ የአርኬላዎስ ሰማዕትና የአበ ምኔት ኤልሳዕ ዳግመኛም የመነኮስ ዻኩሚስና የሰማዕት ሚናስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለዘለዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ኅዳር 11 በዚች ቀን እንደ ሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም